ሰላም ሰላም፣ ያሴፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁን? ያለው ልጅ ገብር ይመስገን፣ ሁላችሁም ሰላም እንደሆናችሁ ተሳለ ማለት ነው። ቤተሰቦች፣ ዛሬ በማታ መጥቻለሁ ማለት ነው፣ እየመጣሁ ማለት ነው። ማንም እነግራለሁ ሳቅ መጣብኝ። የለሚ የለሚ ማለት ነው። እቺ ጌታችን ታቃላችሁ ከዚህም በፊት የለሚ ጋር ሚሰራ የሆኔ መዳ ሌላ ቤት ገብታ ለሚ ጠጉሯን እንዳለ ልጫ እንዳለ በቃ ታጥባ ገላ ታጥባ እንዳለ ያደርጋ ማለት ነው። እንዳለ በቃ ንጹሕ ሰውና እሳጋ ጋር የተቀመጠች ያገዘች በቃ ሁሉ ነገር እየሰራች በቃ አሁን ግን አንድ ሁለት ሶስት እያለን ለምን ታውቃላችሁ፣ በጣም አሪፍ ሰው ናት። ሰው ትመክራቸው። አማርኛ አንዳንዴ ጠፋኛ፣ ይቅርታ በአማርኛ የምትሰሙ በደንብ ተረጋጉና ስሙ እና ለሚመሰላችሁ፣ እናንተ ለእናንተ ትንሽ ነገር ማወራ ስለምፈለግኩኝ ነው። እና ስለዚህ እሷ አሁን ዩቱብ ካፋታችሁ አለን ነው ለእሷ ዩቱብ ከፍታ ሰጠች፣ ግን ዩቱብ ላይ የምትሰራ ግን በቃ እንደ አብርሽና ሩታ ማለት ነው። እንደ አብርሽና ሩታ ማለት ነው። እንደዚህ ነው የምትሰራ ማለት ነው። ለምን እንደዚህ ነገር አትወድም ሰው እንደዚህ ባልግ አትወድም ሰው እንደዚህ የምታረግ አትወድም። አሁን ቤቷ ውስጥ የሮጠች ቤቷ ውስጥ ወንድ ጋር እንደፈለግ የሆነች እንዴት ዝም አለች? እና ሰው ሌላ ሰው እንደዚህ ሲያደርግ ወጣ ትናገራለች። ግን እሷ ቤታ ውስጥ ውጭ ላይ ሳን ከዛም ውጭ ላይ ፍራሽ ፈረሻ እንደፈለግ ወንድ ጋ መሳሳማ፣ ወንድ ጋ መሳሳቅ እንዴት ፈቀደች? እንዴት ፈቀደች? ግን ጅራ ገባኝ ማሪም ማለት ነው እንዴት ለሜ አትቆጣም? እንዴት እንደዚህ ነገር አትሰራም? ለምን እሷ አመር ምክር አልሰጠችም? ሰው እኮ አሁን እሷ ግን የጩ መከፈት አሪፍ ነው ግን ለምን መሰላቸው አሁን እሳ ከከፈተ ከከፈተ እቅር ግን አሁን እንዴት እንዴት ወንድ ጋር ከወንድ ጋ ጀምረች ማለት ነው ወደው ወንድ ጋር ማለት ቤት ውስጥ መጥቶ በዛው መሳም እሷ ቤት እሷን በፊት በፊት ጨዋንኝ እንደዚህ ጨዋ ምናምን ብላ የተናገረች አይደለም እንዴ? እሷ ቤት ወንድ ሲ መጥቶ ሲ ውጭም እንደዚህ ነገር አልፈልግም እንደዚህ ነገር አይሰራም እያለች ሰው ያመከረች አይደለም? አሁን የእሷ ቤት እየተሳሳሙ የተጫወቱ ቡና የፈላች እንደፈለገ ምናምን እንዴት እንዴት ፈቀደች? አሁን ጅራ ገባኝ ማለም ማለት ነው። እኔ ግን ሶስት ቀን ነው አራት ቀን ነው ና ያው ማለት ነው ግን አሁን ሲያይ ሲያይ ማለት ነው። ለሚ እንዴት ፈቀደች? ለሚ እንዴት እቺ ለልጅቷ ፈቀደች ነው በቃ ጊሳ ጊብ ውስጥ ማለት ነው። ከዛ ይህ ለሚ ወንድም መሰለኝ የሚቀጠቀጡ ማለት ነው። ይህ መዘብዘፋ ተሰበረ ማለት ነው። ላይ ራሶ ራይ ተሰበረ መዘብዘፋው ማለት ነው እና እንዴት እንደዚህ ታደርጋለች እች ልጅ አሁን ማለት ነው። ትለምዳለች በቃ እና ድራማም ቢሆንም እች ልጅ በኋላ ትለምዳለች። እውነት ሰው እኮ ወዶ ሲሆን እንደዚህ ሰው ጋር ወንድ ጋር ልመላስላስ እንደዚህ ገና ናት እሷ ፍቅረኛ አይደለም ወይስ ምንድን ነው? ይሄ መላላስ ማለት ነው። ካሜራ ፊት ለፊት መላላስ ምንድን ነው? እንደ ውሻ ውሻ ነው ሁልጊዜ የሚለላሱ ውሻችሁ ታቃላችሁ። ፈጣሪ የፈጠረ ነው። እንደዚህ ሰው ፊት ለፊት እንደዚህ ነው የማያደርጉ ግን ይሄ እኮ ፈጣሪ ደብቆ ነው የተፈጠረ ስለሆነ ምንድን ነው ሰው ጋ ካሜራ ፊት ለፊት ይሄ መዋ ነው እንዴ? አንዳንድ ሰዎች ቪዲዮ የሚሰሩ ነጻ ነጻ ቪዲዮ ቢሆን ጥሩ ጥሩ ቪዲዮ የሚሰሩ ብዙዎች አሉ። ግን ሰው ግን እንደዚህ መላስላስ እንደዚህ እንደ ውሻ ማላስ ምንድን ነው? ይሄ ነገር ምንድን ነው? በዛው ማየት በቃ፣ ማይፈሩም እኮ ፈጣሪ ፍሩ። እናንተ ፈጣሪ ስታፍሩ፣ ፈጣሪ ወኒ ነገር ቆንጆ ስናደርግ ፈጣሪ የኛ ለኛም ቆንጆ ነገር ያደርጋል። ግን የኛ ይህ ሰው ፊት ለፊት ካሜራ ካሜራ ደቀነ እንደፈለገ መላስላስ እንደዚህ ማሳሳም እንደዚህ የሚያደርግ ፈጣሪ እንደዚህ አይወድም። እውነት መናገር ማለት ነው በስርዓት

እሷ ቤት አሁን እንዴት እንዴት ዝም አለች ነው? እውነት ይህኔ ግጅራ አይገባኝ ማለት ነው። እንዴት ፈቀደች ለሷ? ከዛውም ቡና ፈልታ፣ ከዛውም ከወንድሟ ጋር ተጣልታ፣ ከዛውም መዘብዘፋ ራሱ ላይ ተሰብሮ እንዴት ዝም አለች? ከዛው አካክልት የተከለችው አካክልት እንዳለ ተሰብሮ እንዳለ አካክልት ተበዝብሶ ማለት ነው። እንዴት ዝም አለች? እና ስለዚህ ለሚ እንዴት እውነት እኔ እንጃ አውላችሁ ማለት ነው። የምታስቡ ሀሳብ አለ እናንተ አስታባችሁ ስቴ ሴጡ ማርያምን እኔ ለሚ ታውቃላችሁ። ለሚ ሰው መካሪ ሰው በቃ እንደዚህ ያርጉ እንደዚህ ስሩ፣ ጎበዝ ሆኑ ብላ መካሪ ናት። እውነት በጣም እኔ እንጃ እሷ ጎበዝ ናት፣ ጥሩ ሰው ናትም ጎበዝ ናት። ብዙ ሰዎቹ የቡታጅራ ልጆቹ እንዳለ ዩቱብ የከፈቱ ለእሷ እሷ ነው በዛ ነው ሳ ምክንያቱ ነው እየከፈቱ እንዳለ ማለት ነው። ስለዚህ አሁን ለምን እንዴት ዝም አለች ነው? በቃ የኔ ጅራ ገባኝ ማለት ነው። እንዴት ዝም አለች? እንዴት አትቆጣም? እንዴት አላቆጣችም? እንዴት ነው እኔ ጅራ ገባኝ ይሄ ነው። ስለዚህ ለምን ይቺ ከለመደችም በቃ ወደ ላይ፣ ወደ ውጭ፣ ወደ ውጭ ትላለች በኋላ ማለት ነው። ከለመደችም በቃ ስራማ ተሰራም ሲጀመር በቃ ታውቃላችሁ።